ቱን ተናገሪ እውነቱን ካልተናገርሽ እኛ ምንም ቢሆን አናምንም። ስለዚህ ብሩኬን ምንድን ነው ያደረገሽ እንድትነግሪን እንፈልጋለን፣ እያላችሁ እንግዲህ ኮሜንትም ላይ ደግሞ ብዙዎቻችሁ እንግዲህ ጥያቄ አድርጋችሁባታል ይመስለኛል። ሃይሚ እንግዲህ ዛሬ ተናግራለች ማለት ነው። ሁለተኛ ነገር ዛሬ እንግዲህ ሩታ አብርሽን ወለም አንቺንም ማንኛችሁም አትደውሉልኝ፣ አልፈልጋችሁም፣ ህይወታችሁን ኑሮ እኔም ህይወቴን ልኑርበት ነ እያላችሁ አትጥሩኝ ብላለች። እንግዲህ ይሄ ደግሞ ምክንያት አንቺ እንዲሆንሽ አይናውጣው አንቺ ከሆን አንቺ እንዲሆንሽ ታውቂያለሽ ብዬ አስባለሁኝ ማለት ነው። አንቺ ከሆንሽ ቢነገርሽም፣ ምንም ቢልሽም አትሰሚም። ስራም እየሰራችሁ ቢሆን ግን እስከዚህ ድረስ በጣም ደስም አይሌ ቢበቃችሁ፣ አሪፍ ነው ብዬ ነው የማስበው። ተመልካችም ከሰለች ይሄዳል እና ቢበቃችሁ ባይ ነኝ እውነት ለመናገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? ሆይ አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። አቢ ነኝ። እንግዲህ ለቤት አዲስ ከሆናችሁ ቤተሰብ እንዴት ሆኑ? በአክብሮት ፍትትና ጠይቃለሁ። አብራችሁ ይላላችሁ ደግሞ እጅግ በጣም አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን ባላችሁበት አለም ዳርቻ ሁሉ እግዚአብሔር አምላክ ይጠብቃችሁ። ለሁላችሁም የልባችሁ መሻት ይፈጸምላችሁ እያልኩኝ እንግዲህ ዛሬ እንግዲህ በሁለት ነገሮች ላወራ መጥቻለሁ እንግዲህ ሁላት ሁለታችሁ ሁላችሁም የተሰማችሁን ሀሳባችሁን አስተያየታችሁን በአክብሮት በትትና እንዲትሰጡኝ በአዲስ ጠብቃለሁ ማለት ነው። ሌላ ነገር ለምፈልገው ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ እላለሁኝ እንግዲህ ዛሬ ሃይሚ ብዙ ሰው ጥያቄ አቅርቦባት ነበረ፣ ብሩኬን አዎ ከሴት ጋር ነው ያየሁት ብላ ተናግራለች። እንግዲህ ሃይሚ ማለት ነው። ይህን ብላ ስትናገር ግን ከስር የተጻፉ ኮሜንቶች በጣም አስገርመውኛል። ዛሬ ማለት ነው አንድ ነገር ልበላችሁ፣ የሀይሚና የብሩኬ እውነተኛ አድናቂ ከሆናችሁ ከሀይሚም ከብሩኬም ከሁለቱም የምትሆኑ ከሆናችሁ አንድ ነገር ልበላችሁ፣ እውነቴን ነው የምላችሁ አድናቂ ማለት በቃ ሃይሚ ዛሬ ብሩኬን አዎ ከሴት ጋር ነው ያየውት ብትል እንኳን እናንተ ከስር የጻፋችሁት ነገር እውነት እሷ ለስራው ድምቀት ለእርገታቸው ብላ ሊሆን ይችላል ይሄን ያለችው። ብሩኬን መቶ ፐርሰንት ታምነዋለች ማለት ነው። እውነቴን ነው ምነግራችሁ። እሷም ራሱ ዛሬ ትታዘባችኋለች። እውነቱን ነው የምነግራችሁ። ከስር የጻፋችሁት ኮሜንት፣ አዎ እውነት ነው አይታው ነው፣ አዎ እውነት ነው አይትናው ነው እያላችሁ የጻፋችሁ ብዙ ሰዎች አላችሁና እናንተንም ራሱ ዙራ ራሷ ትታዘባችኋለች። እውነቱን ልንገራችሁና ማለት ነው ሃይሚ ብሩኬን መቶ ፐርሰንት ታምነዋለች። ሃይሚ ሁላችሁም ታውቃላችሁ የስራ ሰው ናት፣ እርገትን መቀየርን የምትፈልግ ልጅ ናት በዚህ በእርሜዋ። ስለዚህ እንትኑ ይህ የሚሰሩት ስራ ቫራል እንዲወጣላቸው ስለፈለጉ ሁሉም ሰው ተናገሪ ስላላት፣ ያው ሁሉም ሰው ያሰበው ሀሳብ ስለሆነ ይህንን ሀሳብ መታ ዛሬ ተናግራለች። ይህን ተናገረች ማለት ደግሞ ብሩኬን አታምነውም እንዳይመስላችሁ፣ ተሸውዳችኋል። እውነት ልንገራችሁ፣ ብዙዎቻችሁን አይቻለሁ። የእኛ ጀግና አይተሸዋለህ ለካ እውነት ነው እያላችሁ ከስር የምትጽፉ ማለት ነው። እናንተን ራሱ ዙራ ትታዘባችኋለኝ። እመኑ ማለት ነው እና ውሸታችሁ ነው እንዴ? ብሩኬ ለሴት ልጅ ክብር አለው፣ ብሩኬ ለሴት ያለው ነገር፣ ብሩኬ ለሴት ልጅ ያለውን ክብካቤ ብሩኬ እያላችሁ ከስር የሁለቱም አድናቂ ነን ብላችሁ የምታሽቃብጡ ታዲያ እናንተ ምንድናችሁ? እውነተኛ አድናቂ ከሆናችሁ ከሁለቱም ጎን ሆናችሁ ይሄን ስተት ሲሰሩ ይሄን ስተት ሰራችሁ፣ ይሄን ሲያደርጉ ደግሞ ይሄን አረጋችሁ ማለት ነው እንጂ ያለባችሁ። ሀይሚዬ ዛሬ መታ ብሩኬን እንዲያዩት ስላለች ብቻ ኮሜንት ላይ ትክክል ነሽ፣ እውነት ነው እሷ አውቃ ነው ብሩኬ። ልንገራችሁ፣ መቶ ፐርሰንት ታምነዋለች። እውነት ልንገራችሁ፣ እና ማለት ነው ብዙ ጊዜ ትናገራለች። እኔ ቡራን በጣም ነው ማምነው ብላ ትናገራለች። ተሸውዲያችኋል ዛሬ ማለት ነው እውነት። በነገራችን ላይ እኛ እኮ ስማችን የማዲያም ቅመሞች ቀርቶ የማዲያም በጎዎች ተብለናል። አይኖ የማዳም ቅመሞች ነበር ስማችን። አሁን ላይ ደግሞ የማዳም ቅመሞች ተቀይሮ የማዳም በጎች ተብለናል። በጎችም የተባልንበት በምክንያት ነው፣ ዝም ብለን አይደለም። ለምን ካላችሁኝ እነሱ ጎበዝ ሆነው ብልጥ ሆነው እንደዚህ አይነት ለመቀየር ለመለወጥ ትልቅ ደረጃ ለመድረስ እንደዚህ ለመለወጥ ብለው ለመቀየር ብለው እየሰሩ እያየን እኛ እውነት አስመስለን የምናወራው እንትን የምንላችሁ ነገር ያ ነው። እኛ በግ የሚያስመስል በግ የሚያስብለን ማለት ነው። እና እንግዲህ የቫሪያም ቅመሞች ቀርቶ በጎች እየተባልን ስለሆነ ያው በጎች የተባልንም ያው ብዙ አለንና ብትነቁ አሪፍ ነው ብዬ ነው የማስበው። ሀይሜና ብሩኬ ስራቸውን እየሰሩ ነው እና እናንተ ዛሬ ኮሜንት ጽፋችሁ ነገ ራሳችሁ ታፍሩበታላችሁ። በይ ነኝ ወደ አብርሽ እና ወደ ሩታ ስመጣ እንግዲህ ሩታዬ፣ ሁለታችሁንም አልፈልግም፣ ከህይወቴ ውጡልኝ፣ አልፈልግም አትጥሩኝ ብላለች። እንግዲህ እናንተ ደግሞ ይህን ያህል ሰዓት እንዲዚህ አቁማችኋት፣ እኔ እኮ አንዳንዴ ግርም ይለኛል እውነት ለመናገር በቃ ይህንን ስራ የምትተውት ከሆነ ተውት። ይችን ሴት እያስወጣ ከህይወት ስትባል አንተም አትሰማም። ሁለት ወዶ አይዘለቅም። አለቀ። ይሄን ነው፣ ይሄ ነው ማስበውና አንተም ትልቅ ስህተት እየሰራ ነው ያለው አብርሽ እውነት። ትናንትና አሁን እንደዛ ስትሆን እንዳልነበረ ዛሬ ደግሞ ብቻ ለምስታችሁ ሁላችሁም ነው ምለው፣ ይሄን ነው ምለው። ግን ይሄ ፍንትን አይደለም አብርሽ እውነት። ወይ ከዚህ ልጅ ጋር ያለ ነገር አይደለም ነው አላውቅም። ስራ እየሰራችሁ ነው። ይሄማ ግን አሁን ላይ ህዝቡ ነቅቶባችኋል፣ ህዝቡ አቆባችኋል። ህዝቡ ነቅቶባችኋል፣ አቆባችኋል ማለት ነው። ስራ እየሰሩ ነው እንዳለ ደግሞ በሩታ ቤት አይፖሰትም ቪዲዮ፣ ባብርሽ ቤት ነው የሚፖሰተው ሁሉ ባብርሽ ቤት ነው ቪዲዮ የሚፖሰተው። በሩታ ቤት ተትናንት ወዲያም ትናንትናም ስንት ቀን ነው አልተፖሰተም፣ ባብርሽ ቤት ነው ብቻ። ይመቻችሁ፣ ታጠመቻችሁ፣ ሂዱበት። የወደደ ይከተል፣ የወደደ ይቅር ነው ይመቻችሁ፣ ላለ ወይ እንግዲህ የሃይሚና የቡር አድናቂዎች እውነተኛ ትክክለኛ ሁለቱንም የምትወዱ የምታደንቁ ሰዎች ከሆናችሁ ትክክለኛ ነገር ሰውና ሰው አንድ እንዲሆን ለማድረግ ብትሞክሩ አሪፍ ነው ብዬ ነው የማስበው። ሀይሚ መታ የብሩኬን ክፍተት ስታወራ ብሩኬን ወስዳችሁ እዛ፣ ብሩኬ መጥቶ የሀይሚን ክፍተት ሲያወራ ሀይሚን ወስዳችሁ እዛ። እንደዚህ የምታደረጉ ከሆነ እናንተ አድናቂ አደላችሁም። የእውነት ለመናገር ይቅርታ አርጉልኝ። እኔ ነጭ ነጭን ከመናገር ወደኋላ አልልም እናገራለሁ እውነተኛ አድናቂ ማለት ብሩኬ ሲያጠፋ ያጠፋ አጥፍተሃል ብላችሁ የምትመክሩ ሃይሚ ስታጠፋ አጥፍተሻል ብላችሁ የምትመክሩ ናችሁ እውነተኛ አድናቂ ብዬ የምጠራችሁ ማለት ነው እንጂ ሃይሚ የብሩኬን ክፍተት መታ ስትናገር እሷን ተከትላችሁ አዎ እውነት ነው አብራችሁ ከእሷ ጋር ሆናችሁ ያያችሁ ይመስል ብሩኬን መቶ ሃይሚ እንዴት ዝህና ሲል አዎ ትክክል ነህ ሂዳችሁ ከጎን ሆናችሁ ያያችሁ ይመስል ይሄ ተገቢ ነው ብዬ አላስብም ማለት ነው እና ቆም ብላችሁ ልታስቡበት ይገባል። ዝም ብላችሁ እንትን ባትሉ አሪፍ ነው ብዬ አስባለሁ። ሃይሚ ማለት ብሩኬን ጠንቅቃ የምታምነው አብሯት ያለ እውነቴን ነው ተናግራለች። መጨረሻ ላይ ምን አለቻችሁ? ብሩኬ ለሴት ልጅ በጣም ክብር አለው፣ ትሬትመንት ያረጋል፣ ብዙ ነገር ያረጋል፣ ብሩኬ ምርጥ ልጅ ነው ብላ ተናግራለች። በዚህ በዚህ እንኳ ሊገባችሁ ይገባል። ግን እናንተ የሚገባችሁ ሰዎች አይደላችሁም እና እባካችሁ ቅመሞች ቅርቶ በጎች ከምንባል ብትነቁ አሪፍ ነው ብዬ አስባለሁ። በዚህ ምክንያት ነው ብዙ ነገር እያረጋችሁ ስለሆነ ነው በጎች እየተባለን ያለ ነው። እና ይሄ ነገራችሁ ብትተው አሪፍ ነው ብዬ አስባለሁ። ውድ አድማጭ ተመልካቾቻችን ቪዲዮ ይህን ይመስላል ከተመቻችሁ ላይ ያሸራርኩት አብሬያችሁ የነበርኩት አቢ ነበርኩ። አሪፍ ቆይታ እንደነበረኝ አልጠራጠርም። ቪዲዮዬን ዛሬ እንግዲህ እዚህ ላይ ይጨርሳለሁ። መልካም ምሽት ይሁንላችሁ። አመሰግናለሁ። የነገ ሰው ይበለን። ባይ ባይ፣ ደህና ሁኑልኝ።